ሰላም ጤና ፍቅር በረከት ተመኝንላችሁ ውድ ቤተሰቦቻችን በያላችሁበት ዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። የአዲስ መረጃ ኢትዮጵያችንን ማዕከል ቢሆንም አውስትራሊያ ሲድኒ፣ እንዲሁም ደግሞ ቻይና ትኩረቱን ያደርጋል ማለት ነው። እነዚህ መረጃዎች ምን ይመስላሉ የሚለውን ነው ከናንተ ጋር ለመፈተሽ የወደድ ነው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። እንደተለመደው በከበረው ስጦታችሁ በላይክ በኮመንት በሼር እስከመጨረሻው አብራችሁን ዘለቁ። ሰናይ ቆይታ ይሆንላችሁ። በአውስትራሊያ በሲድኒ የባህር ዳርቻዎች አንድ እሳት ተነስቷል። ያልተለመዱ ደግሞ ኳስ መሰል ነገሮች ተፈጥረዋል እና እዛ አካባቢ በጣም ድንጋጤ ተፈጥሮ ነበረ። የባህር ዳርቻዎቹም ተዘግተው ነበረ። በቻይናም ደግሞ እነሱ እንደሚሉት ዋይልድ ፋየር፣ ሰደድ እሳት ተነስቶ ነበረ። ይህንን እንግዲህ ከኢትዮጵያ የሀይል ጉቢ ፍንዳታ፣ የአፍሪካ ስምጥቅና ዓለም አቀፍ ትርምስ ጋር አብሮ እየተነሳ ነው ያለው ማለት ነው። እና ይህ መረጃ ምን ይመስላል የሚለው ከዳንተ ጋር ልንፈትሸው ነው የወደድነው በኢትዮጵያ በሀይሌ ጉቢ እሳተ ገሞራ ፍንዳታ እና ተያያዥ ዓለም አቀፍ ክስተቶች ዙሪያ የተፈጠረው ይህ ስጋት ከሳይንሳዊ ትንተና ባሻገር ደግሞ ባኪም አበበች አንድ መረጃ ደጋግሞ ማህበራዊ ሚዲያ ላይ ሲዘዋወር ነበር፣ ከሀይሌ ጉቢ ፍንዳታ በኋላ ማለት ነው እና ይሄ ከሳቸው ትንቢት ጋር መገናኘቱ ለምሳሌ ሆነ አዲስ ወረርሽኝ መምጣቱ በኢትዮጵያ እንዲሁም ደግሞ መላው ዓለም ይሸበራል፣ ሀያላን ሀገራት ራሱ እንደሚረዱ ተናግረው ነበረ እሳቸው እና በድጋሚም ቃለመጠይቃቸውን እያየሁት ነበረ እና የሚሉን ርዕሰ ጉዳዮችም እናነሳለን። ይህ ትንታኔ የትንቢቱን ገጽታዎች በወቅታዊ ሳይንሳዊ ክስተቶችና ና አለም አቀፍ ፖለቲካዊ ውጥረቶች ላይ አትኩሬ ነው ለእናንተ ያዘጋጀሁት ማለት ነውና ትንቢቱ ሐኪም አበበች አፍሪካ ትከፈላለች ብለው ነበረ፣ ወይ ደግሞ አፍሪካ ትለያያለች ብለው ነበረ። ይህም እንደሚገጥማትና ና ይሄ ደግሞ በጂኦሎጂካል ክስተቶች እንደሚመጣ መተንበያቸው ያው እኛም አክሱም እንደ አክሱም ደግሞ ብዙ ጊዜም ሰርቶበት ነበረ እዚህ ጉዳይ ላይ አሁን ደግሞ በተለይ ሀይሌ ጉቢ ደግሞ ሲፈነዳ ከፍተኛ የሆነ ድንጋጤ ነው አለም ማህበረሰብ ላይ የፈጠረው በተለይ ደግሞ ሀያላኑ እንዴት እንደሚርዱ ቀይ ባህርን ሁሉ ጠቅሰው ነው የተናገሩት። ሐኪም አበበች በቀይ ባህር ያሉ አሳዎች ሁሉ እንደሚሞቱ ነው የተናገሩትና የእውነታው ክስተትና ሳይንሳዊ ትንተናውን ስናይ የሀይሊ ጉቢ ሚና በኖቬምበር 23 ላይ የተከሰተው የሀይሊ ጉቢ ኖቬምበር 23 በፈረንጆቹ፣ ይህ ፍላታ በአፍሪካ እጅግ በጣም ንቁ ከሆኑት የጂኦሎጂካል ቀጠናዎች አንዱ በሆነው የአፋር ስምጥ ሸለቆ አፋር ሪፍት ቫሊ ውስጥ ይገኛል። ሳይንሳዊ ማረጋገጫውም ሳይንቲስቶቹ ለብዙ ዓመታት ሲያስጠነቅቁ እንደቆዩት የአፋ የፋርስ ስምጥ ሸለቆ የምስራቅ አፍሪካን ክልል ኤስት አፍሪካን ሪፍት ሲስተም በመወከል ከጊዜ በኋላ አፍሪካ ለሁለት የሚከፍል አዲስ ውቅያኖስ የሚፈጠርበት ሂደትን ያሳያል። በነገራችን ላይ አፍሪካ ለሁለት ትከፈላለች። በጣም ብዙዎች ኮመንት ላይ እየገቡ ሌላውን ቦታ ይቻለሁኝ ይህ ኮ ነጮቹ ኮ ናቸው የነገሩ የኛዎቹ ደግሞ ከነሱ ሰምተው ነው ብለው ሲሉ ነገሩ በጣም አስቂኝ ነው የሆነብኝ። የኛ ሊቃውንቶች ናቸው ከበፊቱም የተናገሩት። ምንም ይሄ እንደተለመደው ለማሸማቀቅ የኛዎቹን ተረት ለማለት የሚሄዱበት ርቀት ነው ግን ደግሞ የኛ ሊቃውንቶች ናቸው ይህንን ነገር ከትቦ ያስቀመጡት። እንደውም ሐኪም አበበችም ይህንን ይናገራሉ። እና የሀይል ጎቢ ፍንዳታም አዲስ መሬት ስንጥቅ የመፈጠሩ ማስረጃ በስምጡ ቀጠና ውስጥ ያለው ከፍተኛ የጂኦሎጂካል ውጥረትና የምድር መለያየት ሂደት ቀጥተኛ ውጤት ነው። እና ሐኪም አበበችም እንዳሉት እንደውም ብዙ ጊዜ ሚሊዮን ዓመታትን ይፈጃል ነበር ሲሉ የነበረው ነጮቹ እንደውም በአንጻራዊ ስናየው በጣም ብዙ ሚሊዮን ዓመታትን ብለው ነው ያስቀመጡት። ግን አሁን መፈንዳቱ ራሱ በጣም ተደናግጠዋል። እና የአፍሪካ መከፈልም በጣም በፍ ፍጥነት እንደሚሆኑ አሁን ላይ እየተነገረ ያለው። የእሳተ ገሞራው ፍንዳታን በትክክል ትንቢቱ በተነገረበት የአፍሪካ መከፈል ክልል ውስጥ በመከሰቱ በብዙዎች ዘንድ የትንቢቱ እውን መሆን ምልክት ተደርጎ እየተወሰደ ነው። ሀኪም አበበች ባህሮች እንደሚቀየሩ፣ አሳዎች እንደሚሞቱ ተናግረዋል። እንዳልኳችሁ እኔ ትላንትም ከትላንት ወዲያም የሳቸውን ኢንተርቪ ራሱ እያየሁት ነበረ። የእውነታው ክስተትና ሳይንሳዊ ትንተናም የባህር ለውጥ ነው ሲ ቼንጅ የሚሉት ይህ ትንቢት በአሁኑ ወቅት አለም እያስተናገደች ያለችውን የባህር ሙቀት መጨመርም ኦሽን ዋርሚንግ እና ሳይንሳዊ እውነታዎች ጋር ይገናኛል ማለት ነው። የሙቀቱ መጨመር አሳዎች ፍልሰትና መራባት ስርዓት እየተቀየረ ነው ያለው አሳዎች ሞታሉ ብለዋል ሐኪም አበበች። ሳይንሱ ምልከታም ስናየው በአለም ዙሪያ በየጊዜው በጅምላ የአሳ ሞት ማስፊሽ ኪልስ ሪፖርቶች ይቀርባሉ። እነዚህ ክስተቶች በዋነኝነት የሚከሰቱት በከፍተኛ የውሃ ሙቀት፣ በኦክስጅን እጥረት ወይ ደግሞ ብክለት እንደ ሲድኒ ኳሶች አሁን በሲድኒ ተከሰተ የተባሉት ኳሶች አይነት ሲከሰት ነው የባህር አሶች የሚሞቱት እና ውስጥ ምንም እንኳን የኃይል ጉቢ ከውቅያኖስ የራቀ ቢሆንም አመድና ጋዞን ግን በከባቢ አየር ውስጥ በማሰራጨት የአየር ንብረት ስርዓቶችን በማዛባት በተዘዋዋሪ በባህር ስነ ምህዳር ላይ ከፍተኛ ተጽዕኖውን ያሳድር ይችላል። ይላል ሳይንሱም። አስገራሚው ግንኙነትን ስናየው በሲድኒ የባህር ዳርቻ ላይ በመርዛማ ባክቴሪያና ፍርስራሽ ምክንያት የህዝብ ጤና ስጋት መፈጠሩ፣ የባህር ብክለት፣ የስነ ምህዳር መጎዳት በትንቢቱ የተገለጸው የአሳ ሞት ቀውስ ሊያመጣ እንደሚችል የሚያሳይ ተጨባጭ ማስረጃ ሆኗል ማለት ነው። ሌላው ሐኪም አበበች ያነሱት ቁልፍ ነገር የሀያላን መንግስታት መታመስና የአለም አቀፍ ትርምስ ነው። እንግዲህ ሀያሏ አሜሪካ እነ ቻይናን ጨምሮ እንዴት ሲርዱ እንደነበረ ሰሞኑን አይታችኋል። ምን ያህል በረራ እንደተሰረዘ አይታችኋል። በጣም ከፍተኛ የሆነ ማስጠንቀቂያ አሁን የመርዛማ ዝናብ ሊዘንብ ይችላል ብላ ቻይናም ለአርሶ አደሮቿ ማስጠንቀቂያ ሰታ ነበረ። እነ ደቡብ ኮሪያ እነ ጃፓን ሁሉ እንዴት እንደተንቀጠቀጡ አይታችኋል። ህንድ ድረስ እንዲሁም አረቡን አለማት ጨምሮ በርካታ የአለማችን ክፍሎች በኢትዮጵያ እሳተ ገሞራ እንዳታ እንዴት ሲናጡ እንደነበረ በጣም ቢሊዮን ዶላሮች ኪሳራም እንደገጠማቸው የአየር ንብረት አቪሽኑ ማለት ነው። ይህ የአየር ንብረት ቀውሱ አቪሽኑ እንዴት እንዳናጋባቸው አይተን ነበርና፣ ስለዚህ ሀያላን ሀገራት እንዲታመሱ ይሆናሉ ያሉት እሳቸው የእውነታው ክስተትና ፖለቲካውን ትንተና ስናየው የአቅርቦ ሰንሰለት ውጥረት ነው። የቻይና የዱር እሳት አሁን ተነሳ ያልኳቸው፣ የኃይል ጉቢ አቪሽን ስጋት፣ አለም አቀፍ የንግድ የሎጂስቲክ መስመሮች ላይ መስተጓጎል ፈጥሯል። ይህ ደግሞ በአሜሪካ አውሮፓ፣ ቻይና ያሉ ሀያላን መንግስታት የኢኮኖሚ ስጋት ውስጥ በመጣል እንዲታመሱ አድርጓቸዋል። የአየር ንብረት ዲፕሎማሲ የዓለም ሀያላን በአንድ በኩል የእርዳታና የሰብአዊ ቀውስ ምላሽ ለመስጠት በሌላ በኩል ደግሞ የራሳቸውን ኢኮኖሚ ከኪሳራ ለመጠበቅ በአስቸኳይ ስብሰባዎችና ውሳኔዎች ላይ እንዲያተኩሩ ተገደዋል ማለት ነው። የጂኦፖለቲካዊ ስጋት ከፍተኛ የሆነ ስጋት ነው የተፈጠረው። በዓለም ላይ የሚከሰት ማንኛውም ትልቅ የተፈጥሮ አደጋ እንደ ሀይል ጉብ ያለ ማለት ነው በክልሎች መካከል ያለውን የሀብት ውድድርና የፖለቲካ ለመረጋጋት የማባባስ ከፍተኛ አቅም እንዳለው አይተናል። የአያላ ሀገራት ትኩረትም በኢትዮጵያና በሌሎች ወሳኝ ቦታዎች ላይ ማተኮሩ በክልላዊ ፖለቲካዊ ሚዛን ላይ ያለውን የመታመስ ደረጃ አሳይቶናል። ስለዚህ ይህ ትንቢት የሳቸው ትንቢትና የአንደኛው ክፍለ ዘመን ቀውስን ስናየው እንዳጠቃላይ ሀኪማ በበቻ ያሉት ትንቢት በሳይንሳዊ አለም ቀጥተኛ ማረጋገጫ ባላገኝለትም ሀይሌ ጉቢ ግን ይህ ፍዳታ የአፍሪካ ስምጥ ሸለቆ ሂደት አለም አቀፍ አቅርቦ ሰንሰለት ቀውስና የባህር ብክለት፣ ለምሳሌ በሲድኒ ምሳሌ በትክክል በትንቢቱ ተገምተው የነበሩ ውድቀቶችና ቀውሶች ሰዎችን እያስተጋቡን ያሉት እንግዲህ የአስገራሚ የአጋጣሚዎች ውህደት በአለም ዙሪያ ያሉ ሳይንሳዊ እውነታዎችን ከባህላዊ ትንቢቶች ጋርም በማያያዝ ስለ አለም እጣ ፈንታ ያላቸውን ፍርሃትና ንቃት እንዲጨምር አድርጓል ማለት ነው። ሁን በመቀጠል ደግሞ እንዴት ሲድኒ እና በቻይና የተፈጠሩ ደግሞ እሳቶች ምን ያህል አስከተሉ የሚለውን ነው ቀጥለን የምንመለከተው ማለት ነው። ይሄ ውድ ቤተሰቦቻችን እንግዲህ ዜናው በጣም ተጋኖ ነው የተወራው። መረጃ ውስጥ ግን ገብቼ ስፈትሽ የዛን ያህል የተካበደ ነገር አይደለም ያገኘሁት ማለት ነው። በሲድኒ ባህር ዳርቻዎች ላይ እርግጠን ሚስጥራዊ የሆኑ የኳስ ቅርጽ ያላቸው ነገሮች ተገኝተው ነበር የሚለው መረጃው ማለት ነው። እነዚህ ነገሮች መጀመሪያ ላይ የታር ኳሶች ሊሆኑ እንደሚችሉ ተገምተው ነበር እና የሲድኒ የባህር ዳርቻዎች ለጊዜው እንዲዘጉ ተደርጎ ነበረ። ከዚያ በኋላ የተደረገው ተጨማሪ ምርመራ ደግሞ እንደሚያሳየው እነዚህ ኳሶች የሰባ አሲዶች የሰው ሰራሽ ቆሻሻ አካላ እና እንዲሁም የእሳተ ገሞራ ፓምሲ ድንጋዮች እንደሆኑ ታውቋል ማለት ነው። ስለዚህ እሳተ ገሞራ ኳሶች የተባለው ዜና ፓምሲ ድንጋይ በያዙ ኳሶች ምክንያት የመጣ ሊሆን ይችላል የተባለው። ነገር ግን አብዛኛው ማስረጃ የሚያመለክተው እነዚህ ነገሮች ከሌሎች ቆሻሻዎች ጋር የተቀላቀሉ እና ምናልባትም ከፍሳሽ ማስወገጃ ስርዓት ጋር የተገናኙ ሊሆን እንደሚችሉ ነው መረጃ የሚጠቁመው ማለት ነው። እና የተገኘው ኳሶች ሚስጥራዊ ናቸው ነው። አሁን እስካሁንም የተባለው ጥቁር ወይ ደግሞ ግራጫ ኳስ ያለው ነው ተብሏል። የተገኘው ኳስ መሰል ነገር ምርመራውም እርግጠኛ የሆነ መረጃ አደለም የወቀው ሊሆን ይችላል የሚል ግምት ነው ማለት ነው እና ሰፊ በጣም ደግሞ አንጋብጋቢ የሆነ ግን ርዕሰ ጉዳይ ተሰጥቶት በዓለም ሚዲያዎች ላይ ሲዘገብ ነበረ ማለት ነው። ባለፈው ሳምንት በዓለም ዙሪያ መገናኛ ብዙሃን ለምሳሌ ና ዴይሊ ሜል፣ ቢቢሲን፣ ኤቢሲን ጨምሮ ትኩረት የሳበው ዋነኛው ክስተት በኢትዮጵያና በአፋር ክልል የሚገኘው ሀይሊ ጉቢ ነው። የሀይሊ ጉቢ ፍንዳታ ማለት ነው። በኢትዮጵያ በአለማችን እጅግ በጣም ንቁ ከሆኑት የእሳተ ገሞራ አካባቢዎች አንዱ በሆነው የዳሎል ስምጥ ሸለቆ አቅራቢያ የሚገኘው የእሳተ ገሞራ በድንገት መነሳቱ በጣም በርካቶችን አስደንግጧል። በተለይ ደግሞ ሳይንቲስቶች ፕሮጀክት ካረጉት አንጻር በጣም ፈጥኖ መከሰቱ የሀይሊ ጉቢ ይፈነዳል ብለው ባይሉም አመት በፊት ነው እንግዲህ፣ ይሄ ነገር በዝምታ ይቆየው ማለት ነው። ይሄ ቀውስና ፍርሃት ፍንዳታውን በርካታ ኪሎ ሜትሮችን የሸፈነ አመድና ደመና ሰማይ ላይ መልቀቁ በአካባቢ ላዩ ለሚኖሩ ማህበረሰቦች በጣም ከፍተኛ ስጋት ፈጥሮ ነበር። ቻይና ጨምሮ አሜሪካም ገብታበት ነበረ። በዚህ ነገር ላይ አሁንም እየሰሩበት ነው ያሉት ብናኙ ምናልባትም ማለት ዘላቂ የሆነ ጉዳት ሊያመጣ ይችላል እያሉ ነው። በተለይ ደግሞ እንስሳት ደህንነት ላይ ግብርናው ላይ ማለት ነው እና ዓለም አቀፍ የእርዳታ ክትትል ጠሪም ቀርቧል ማለት ነው። ለኢትዮጵያም እዛው አካባቢ አፋር ያሉ ማህበረሰቦቻችን ከፍተኛ የሆነ ጉዳት ሊደርስባቸው ይችላል እየተባለ ነው እና የእሳተ ገሞራ ፍንዳታዎች በከባቢ አየር ለውጥ ላይ የሚያደርሱት ተጽዕኖ እና የአመድ ዝናብ አቪዬሽን መስመሮች ላይ የሚያስከትለው መስተጓጎል አለም አቀፍ የጭንቀት ምንጭ ሆኖ ሰንብቷል። አሁንም በዚህ ጉዳይ ላይ አሜሪካን ጨምሮ እነ ቻይና፣ ሌሎችም ሀገራት አረቡን አለም ጨምሮ እየሰሩበት ነው፣ ህንድና ፓኪስታንን ጨምሮ ማለት ነው። ከኢትዮጵያ ጥረት ጎን ለጎን አውስትራሊያ ውስጥ ነው እንግዲህ በሲድኒ ባህር ዳርቻዎች ላይ የተከሰተው እንግዳ ክስተት የአካባቢ ጥበቃ ባለሙያዎችን አስፈርቷል። የሲድኒ ሚስጥራዊ ኳሶች የአካባቢው ሚዲያዎች የእሳተ ገሞራ ኳሶች ብለው እየዘገቡት ነበረ በቴክኒክ ምርመራ ሲታይ ግን የእሳተ ገሞራ ፓምሲ ድንጋይ ነው ብለዋል ከሰባ አሲዶች ና ምናልባትም ከባክቴሪያ የተገኘ ፍርስራሽ ነው እያሉ ነው ግምታቸውን ያስቀመጡት አለም አቀፍ የሆነ ዜና ነው ግን እየተዘገበ ያለው ይህ ክስተት በአፍሪካ እሳተ ገሞራ እና በአውስትራሊያ የባህር ዳርቻ መካከል በቀጥታ የሚገናኝ ባይሆንም እሳተ ገሞራው ፓምሲን ጨምሮ ግን የተለያዩ የተፈጥሮና ሰው ሰራሽ አካላትን ማቀላቀሉ በአየር ንብረት ና በውሃ ብክለት ዙሪያ ያለው ያለውን አለም አቀፍ ቀውስ አሳሳቢነት ዳግም አጉልቶ ያሳየ ነው። በርካታ የሲድኒ የባህር በተለይ ዳርቻዎች ለጊዜው እንዲዘጉ መደረጋቸው ደግሞ የፍርሃቱን መጠን ያሳየ ነው። በዚህ አስደንጋጭ አለም ዜና ውስጥ የተጨመረው ሦስተኛውና እጅግ ወሳኝ የጭንቀት ማዕከል ደግሞ ቻይና ሆናለች። በቻይና ውስጥ ሪፖርት የተደረገው ሰደድ እሳት ነው። የቻይና እሳት ማለት ነው። ዝርዝር መረጃዎቹ ውስን ናቸው፣ ያገኘኋቸው በዚህ ጉዳይ ላይ ዘገባዎቹም እንደሚያመለክቱት ይሄ ወሳኝ በሆነ ስፍራ ላይ የተነሳው የዱር እንስሳት በከፍተኛ ሙቀትና ደረቅ የአየር ጸባይ ምክንያት ተባብሶ ከፍተኛ ጉዳት አስከትሏል የሚል መረጃ ነው ያገኘሁት። ውስና ፍርሃቱንም ስናይ ቻይና በአለም ኢኮኖሚ ውስጥ ያላት ወሳኝ ሚና ግምት ውስጥ በማስገባት በእርሻ መሬት በኢንዱስትሪ ማዕከላት ወይ ደግሞ በመሰረተ ልማት ላይ የሚደርስ ማንኛውም ትልቅ የተፈጥሮ አደጋ አለም አቀፍ የንግድ መስመሮችን እና አቅርቦቶችን በእጅጉ ሊጎዳ ይችላል። ይሄ የቻይና እሳት ስለ አለም አቀፍ የአየር ንብረት ለውጥ ተጽዕኖና የሀብት ደህንነት ከፍ ያለ ስጋት እንዲፈጥር አድርጓል ማለት ነው። እንዳጠቃላይ ከኃይሊ ጉቢ አመድ እስከ የሲድኒ ሚስጥራዊ ኳሶችና የቻይና ሰደድ እሳት ድረስ ያለው ሰፊ ይህ የመረጃ ዘገባ እንደሚያሳየው አንድ ነገር ነው ይሄም አለማችን በአንድ ጊዜ ለተፈጥሮ ቁጣዎች ከፍተኛ ተጋላጭነት ውስጥ እንደምትገኝ ነው። ይህ የተባባሰ ቀውስም በአለም አቀፍ ዙሪያ ያሉ መንግስታት በድንበር ተሻጋሪ የአየር ንብረት ለውጥ መፍትሄዎች እና በድንገተኛ አደጋ ዝግጅት ላይ በጋራ እንዲሰሩ ግፊት እያደረገ ነው። በተለይ ደግሞ ኃይሊ ጉቢ ማለት ነው። ኃይሊ ጉቢ ከኢትዮጵያ ተነስቶ ኢትዮጵያ ሳይነካ አስባችሁታል። ኢትዮጵያ ላይ እኮ እንደፈነዳው ደርሶብን ቢሆን አደጋ ሙሉ ለሙሉ ኢትዮጵያን መዋጥ የሚችል ነው። ኢትዮጵያን መሰልቀጥ የሚችል አደጋ ነው። እየደረሰው ግን እግዚአብሔር እግዚአብሔር ስለሆነ ነው ያተረፈን ማለት ነው። ግን መላው አለምን ነክቷል። እነ ህንድ እነ ፓኪስታን ቻይና እነ የመን አረብ አለማት ታላቋ እንግዲህ እስያ በጣም ነው የታመሱት። ና አሜሪካ እንኳን ገብታበታለች በዚህ መፍትሄ አምጪ ሆና ማለት ነው። እና ከፍተኛ የሆኑ የመሬት መንቀጥቀጦችም ተከስተዋል። በነገራችን ላይ በጣም ሰፊ ቦታን የሸፈነ የመሬት መንቀጥቀጥ ተከስተዋል። እና ይሄ የመገናኛ ብዙሃኑ ይህንን አስደንጋጭ ዜና መዘገባቸው በህዝብ በተላላቁ በታላላቁ ባህያላኑ ሀገራት ላይ ያለውን ፍርሃትና ንቃት እንዲጨምር አድርጓል ማለት ነው። እነዚህ ሶስቱ ክስተቶች ቢለያዩም አለም በአንድነት የሚገጥማ ተጋላጭነት ና የደጋዎችን መባባሰን ግን ያመለክታሉ ብለዋል። እንግዲህ የሳይንሱ ልሂቃን ከአፍሪካ አመድ እስከ ፓሲፊክ የባህር ዳርቻ ብክለት ና የእስያ የዱር ሰደድ ሰዓት ድረስ የአንኛው ክፍለ ዘመን ቀውስ ወሰን እንደሌለው በግልጽ ያሳዩበት ነው። አለም አቀፍ ትብብር ደግሞ ከመቸውም ጊዜ በላይ ወሳኝ ሆኗል ማለት ነው። ይህ ሁሉ አስደንጋጭ ዜና በህዝብ ዘንድ የአየር ንብረት ድንገተኛ ሁኔታ የሚለውን ጽንሰ ሀሳብ በማጠናከር አስቸኳይ እርምጃ እንዲወሰድ ግፊት እያደረገ ነው ማለት ነው። እና እንግዲህ ዝርዝሮቹ በጣም ብዙ ናቸው ቸው የወደሙት ነገሮች ሲገለጽ፣ የሲድኒ ሚስጥራዊ ኳሶች አሁን በርካታ የሲድኒ ባህር ዳርቻዎች አካባቢ ማለት ነው ቦታው ላይ በጣም ከፍተኛ የሆነ ኪሳራ ገጥሟቸዋል። ተዘግቶ ስለነበረ ማለት ነው። ጥቁር ለስላሳ ኳስ እርጽ ያለው ፍርስራሽ የሚመስል በባህር ዳርቻዎች ላይ መገኘቱም ይህ አዲስ ክስተት ነው ብለው በጣም በፍርሃት ነው ያሉት። የምርመራ ውጤቶች እንግዲህ መላምት ነው የሚመስሉት፣ ምክንያቱም ሊሆን ይችላል የሚል ስለሆነ ኳሶቹ የሰባ አሲዶች ሊሆኑ ይችላሉ ተብሎ ነው የተገመተ። ስለዚህ ቻይና የሰደድ እሳትን ጨምሮ በዓለም ኢኮኖሚና መሰረተ ልማት ላይ በቀጥታ ተጽዕኖ እንደሚያሳድር ያሳያል ማለት ነው። የቻይናውን ወሳኝ በሆነ ኢንዱስትሪ ወይም ደግሞ የተፈጥሮ ስፍራ መረጃው ግልጽ ባያደርጉትም ከፍተኛ መጠን ያለው ሰደድ እሳት በድርቅና በሙቀት ተባብሶ ተነስቷል። የቻይና የኢኮኖሚ የምርት አቅም ላይ የሚደርስ ማንኛውም ጉዳት ዓለም አቀፍ አቅርቦት ሰንሰለት ላይ ውጥረት እንደሚፈጥር ነው እየተነገረ ያለው። ይህ ደግሞ በዓለም ዙሪያ የፍጆታ እቃዎች ዋጋ እንዲጨምርና ኢኮኖሚ አለመረጋጋትን ያመጣል ማለት ነው። እሳቱ ቁጥጥር እሳቱን በቁጥጥር ስር ለማዋል የተቸገሩ መሆኑን ሪፖርት ተደርጓል። በአለም ዙሪያ ያሉ ባለሀብቶች፣ መንግስታት በምግብና የኢንዱስትሪ ምርቶች ደህንነት ላይ ያላቸው ጭንቀት ደግሞ ከፍ ብሏል ማለት ነው። ውድ ቤተሰቦቻችን እንግዲህ አለማችን ያለችበት የተፈጥሮ አውስ ከቀን ወደ ቀን እየባሰና የሳይንቲስቶቹም ፍርሃት እውን እየሆነ ይመስላል። እንግዲህ እግዚአብሔር ለሀገራችን ለአለማችን ምህረትን ካላመጣልን በስተቀር አሁን ባለንበት ሁኔታ የምንቀጥል ከሆነ እኛም ለንስሀ እና ወደ እግዚአብሔር ለመጣበቅ ጉዞ ካልጀመርን አለም ደግሞ ከድጦ ወደ ማጡ እንደምትሄድ እነዚህ ምልክቶች ማሳያ ናቸው ማለት ነው። ቻይና በእሳት ቃጠሎ ከፍተኛ የሆነ ድንጋጤ ተከስቷል። በርካቶች ቦተዋል የሚል መረጃ ነው የወጣው ዴሊ ሜይልን ጨምሮ ማለት ነው ወደ ቤተሰቦቻችን በዚህ ሳምንት ብቻ ነው። እንግዲህ ከህዳር 26 ቀን 2023 ጀምሮ በቻይና ግዛት ስር በምትገኘው ሆንግ ኮንግ ውስጥ በተነሳው ከፍተኛ የእሳት አደጋ ምክንያት ዓለም አቀፍ ዜናዎች ተናውጠዋል። ይሄ የቅርብ ጊዜ አደጋዋ ነው ማለት ነው ዋንግ ፉክ ኮርት በተባለ ሰፈር ውስጥ የሚገኝ የከፍተኛ ፎቅ የመኖሪያ ህንፃዎች ስብስብ ታይፖ ሆንኮንግ ነው የተከሰተበት። ጊዜም የጀመረው እሮብ ዕለት ነው በ26 በፈረንጆቹ። ይሄ ማለት እንግዲህ ዛሬ አራት አምስት ቀን ሊሆኑ ነው ማለት ነው 2025 ከሰባት በኋላ ተነስቶ ለቀናት ቀጥሎ እስከ ዛሬ ድረስ እሳቱ አብዴት እየተደረጉ መረጃዎች እየወጡ ነው። እሳቱ መቆም አልቻለም። የእሳት አደጋው በከተማ ውስጥ የተነሳው ሰደድ ባይሆንም በከተማ ውስጥ በከፍተኛ የሆኑ ፎቅ ህንጻዎች ላይ የተከሰተ አውዳሚ እሳት ነው ማለት ነው የተከሰተው ውድመትና የዓለም እፍቀውሱም የመገናኛ ብዙሃን ዘገባዎች እንደሚጠቁሙት ይህ አደጋ ሆንኮንግ ከ1948 ዓመተ ምህረት ወዲህ ያጋጠማት እጅግ ገዳይ የእሳት አደጋ ነው። የሰው ህይወት ኪሳራ፣ የሞቱ ሰዎች ቁጥርም እስካሁን ድረስ 146 መድረሱን ሪፖርት ተደርገዋል። ቁጥሩ ግን በከፍተኛ ሁኔታ እንደሚጨምር እየተጠበቀ ነው። የመጨረሻው የሟቾች ቁጥር በአደጋው ክብደት ምክንያት ለመወሰን አስቸጋሪ ሆኗል። ሌሎች በርካታ ሰዎች ቆስለዋል፣ እንዲሁም በመቶች የሚቆጠሩ ቤተሰቦች ተፈናቅለዋል። ይህ እሳቱ መባባስ ምክንያትም የህጻናት እና የመገናኛ ብዙሀን ዘገባዎች የእሳቱ በፍጥነት መዛመት ዋነኛ ምክንያት በህንፃዎቹ ውጫዊ ክፍል ላይ ለጥገና ስራ የተተከለው ተቀጣጣይ የቀርከሃ ወይም ደግሞ ስካፎልዲንግ እና ላይ የግል መከላከያነት ጥቅም ላይ የዋሉ ተቀጣጣይ አረፋ የሚያወጡ እሳትን ያቀጣጠሉ የሚችሉ ቁሳቁሶች ናቸው ተብሏል። የህንፃው ውድመትም እሳቱ በህንፃው ግቢ ውስጥ ከሚገኙ ስምንት ሰላሳ ሁለት ፎቅ ያላቸው የመኖሪያ ህንፃዎች መካከል ሰባቱ ሙሉ በሙሉ በልቷል፣ አመድ አድርጎታል ማለት ነው። አለም አቀፉ ምን ምላሽም ደግሞ ዴል ሜል ዘገባና ዴል ሜልን ጨምሮ በርካታ የምዕራባውያን ሚዲያዎች አደጋ የደረሰውን የሞት መጠን የቤጂንግ መንግስት የሰጠውን ምላሽና ና የህዝቡ ቁጣ በስፋት ዘግቧል። ዘገባዎቹ አደጋው ድንገተኛ ክስተት ብቻ ሳይሆን በግንባታ ደንቦች ቁጥጥር ጉድለት የመጣ መከላከል የሚቻል አደጋ መሆኑን ነው አጉልተው የተናገሩት። የቻይና ምላሽም ዋናው የቻይና መንግስት በሆንኮንግ የተከሰተውን አደጋ ተከትሎ በመላው ቻይና የሚገኙ ከፍተኛ ፎቅ ህንፃዎች ላይ አገር አቀፍ የእሳት ደህንነት ፍተሻ ዘመቻ መጀመሩን አስታ ታውቋል። ይህ ምላሽም በሌሎች የቻይና ከተሞች ላይ ተመሳሳይ አደጋ እንዳይከሰት ለመከላከል ያለመ ነው። ፖለቲካዊ ቀውሱም አደጋው በሆንኮንግ ህዝብና ባለስልጣናት መካከል ፖለቲካዊ ውጥረት ተፈጥሯል። የሆንኮንግ የብሔራዊ ደህንነት ፖሊስ ተጠያቂነትን የጠየቁ አክቲቪስቶች በብሔራዊ ደህንነት ህግ ስር እንዳሰረ መዘገቡ አደጋው የፖለቲካ ቀውሱ መቀጠሉን ያመላክታል ማለት ነው። ስለዚህ በዚህ ሳምንት በቻይና ሆንኮንግ ውስጥ የተከሰተ ወሳኝ ሰዓት እጅግ በጣም ከባድና ከፍተኛ ቁጥር ያስመዘገበ የከተማ የእሳት አደጋ ነው ማለት ነው የክስተትም የኢትዮጵያን እሳተ ገሞራ ፍንዳታ ተከትሎ የመጣ ሁለተኛው አስደንጋጭ ዓለም አቀፍ አደጋ ሆኖ በመላው ዓለም የመገናኛ ብዙሀን ዘገባዎች ይህንን ማዕከል አድርገው እየዘገቡት ነው ማለት ነው። ውድ ቤተሰቦቻችን በዚህ መረጃ ላይ ያላቸውን ሀሳብ፣ አስተያየት ብታጋሩ ደስ ይለናል። ሰላም ነገራችን፣ ሰላም ለምድራችን